ሰላም ተማሪዎች፣ ይህ ከቡሰም አካዳሚ ወደ እናንተ የሚቀርበው የፊዚክስ ትምህርት ነው። ዛሬ በፊዚክስ ትምህርታችን የዘጠነኛ ክፍል ፊዚክስ ዩኒትዋንን የምንመለከት ሲሆን ዩኒትዋንን ምን በሚል ርዕስ የምንጀምር ይሆናል። ፊዚክስ ኤንድ ሂማን ሶሳይቲ ፊዚክስ እና የሰው ልጅ ማህበረሰብ ወይም ደግሞ ህብረተሰብ የሚለውን ርዕስ እናያለን። ይህ ሜን ቶፒካችን ነው። ከዚህ በተጨማሪ ደግሞ ሰብ ቶፒኮች አሉት። ይሄ ሜን ቶፒክ ወደ አራት ሰብቶፒኮች ሲኖሩት የመጀመሪያው ዴፊኒሽን ኤንድ ኔቸር ኦፍ ፊዚክስ ትርጓሜውን እናያለን እና ፊዚክስ በተፈጥሮ ውስጥ ምን እንደሆነ ምናያለን እናያለን። ብራንችስ ኦፍ ፊዚክስ የፊዚክስ ክፍልፋዮችን ወይም ቅርንጫፎችን እንመለከታለን። ሪሌትድ ፊልድስ ኦፍ ፊዚክስ ከፊዚክስ ጋር ሌሎች ሳይንቲፊክ ዲሲፕሊኖች ያላቸውን ዝምድና እንመለከታለን። በስተመጨረሻ ደግሞ በዚህ ምዕራፍ የምንመለከተው ሂስቶሪካል ኢሹ ኢንድ ባክግራውንድ ሂስቶሪካል ኢሹ ኢንድ ኮንትሪቢውተርስ ታሪካዊ ዳራውን እና በፊዚክስ ውስጥ ምን አይነት ነገሮች በረከት ወይም ደግሞ በፊዚክስ ምክንያት የተገኙ ዲስከቨሪዎች ምን ምን ናቸው የሚለውን ነገር የምና ይሆናል ማለት ነው። ስለዚህ እኔ አብሬያችሁ እቆያለሁ ማለት ነው። ስለዚህ ወደ ዛሬው ዝላይ ስናችን በቀጥታ ስንገባ ዩኒት ዋን ፊዚክስ ኤንድ ሁማን ሶሳይቲ ዴፊኒሽን ኤንድ ኔቸር ኦፍ ፊዚክስ፣ መጀመሪያ የምንመለከተው ምንድን ነው? ዘወርድ ኦፍ ፊዚክስ ኢስ ቶት ቱ ሃቭ ኬም ፍሮም ግሪክ ወርደስ ፌሰስ ሚኒንግ ኔቸር ፊዚክስ የሚለው ሀሳብ የመጣው ከግሪክ ወርድ ሲሆን ትርጉሙ ምን ማለት ነው? ፌሴስ ከሚለው የግሪክ ወርድ የመጣ ሲሆን ፊዚክስ የሚለው ቃል ማለት ነው፣ ትርጉሙም ኔቸር ማለት ነው። ሄንሰን ፊዚክስ ኢዝ ኤ ብራንች ኦፍ ናቹራል ሳይንስ ኤንድ ኣት ዲስክራይቢንግ ፈንዳሜንታል ኣስፔክትስ ኦፍ ኣወር ዩኒቨርስ። በተጨማሪ ፊዚክስ የናቹራል ሳይንስ የተፈጥሮ ሳይንስ ብራንች ሲሆን አላማው ደግሞ ምንድን ነው? ይህንን እኛ የምንኖርበትን ዩኒቨርስ ፈንዳሜንታል የሆነውን አስፔክት ዲስክራይብ ማድረግ ነው። ለምሳሌ ከዚህ ውስጥ this included what things are in it ለምሳሌ በዩኒቨርስ ውስጥ ምን አይነት ነገሮች ይከወናሉ የሚለውን ነገር ፊዚክስ ይነግረናል። what properties of those things are noticeable እነዛ የሚከወኑ ነገሮች እነዛ ነገሮች ምን አይነት ፕሮፐርቲዎችን ኖቲስ ያደርጋሉ እንደሆነም እንመለከታለን እና what process those things or their properties undergoes ምን አይነት ሂደቶች አላቸው እነኛ ነገሮች እንደገና ደግሞ ምን አይነት ባህሪዎችን ምን አይነት ፕሮፐርቲዎችን አንድርጎ ያደርጋሉ የሚለውን ፊዚክስ ይነግረናል ማለት ነው። በተጨማሪ ፊዚክስ አቴምፕት ቱ ዲስክራይብ ቤዚክ ሜካኒዝም ዛት ሜክ አወር ዩኒቨርስ ቢሄቭ ዛት ወይ ኢት ደስ ፊዚክስ ቤዚክ የሆነውን ሜካኒዝም የተፈጥሮን ማለት ነው። ተፈጥሮ እንዴት ተሰራ እና ምን አይነት ቢሄቭ ወይም ደግሞ ምን አይነት ፕሮፐርቲ አለው የሚለውን ዩኒቨርስ ምን አይነት ከየት ተሰራ ወይም እንዴት ተሰራ፣ ምን አይነት ፕሮፐርቲ እንዳለው ፊዚክስ ይጠቁመናል ማለት ነው። ፎር ኤግዛምፕል፣ ለምሳሌ ፊዚክስ ኢኔብል ዩ ቱ አንደርስታንድ ዘ ወርኪንግ ፕሪንሲፕል ኦፍ ዘ ካር ፊዚክስ የምንለው ምንን እንድንረዳ ያስችለናል፣ ወርኪንግ ፕሪንሲፕልን እንድንረዳ ያደርገናል። ለምሳሌ ምን አይነት ወርኪንግ ፕሪንሲፕል ስንል መኪና የሚሰራበትን ወርኪንግ ፕሪንሲፕል ወይም ኤርፕሌን ወይም ስፔስ ሮኬት፣ ሪፍሪጅሬተር፣ ሬዲዮ፣ ቴሌቪዥን ቴሌቪዥኖች፣ ራዲዮዎች፣ ፍሪጆች፣ የጠፈር መንኮራኩሮች እና ፕሌኖች እንዴት ይሰራሉ የሚለውን ፊዚክስ ያስረዳናል ማለት ነው በዝርዝር። እና ሌሎችም በቀን ቀን ውሏችን ውስጥ የምንጠቀማቸው ቱልሶች ወይም ኢንስትሩመንቶች ወርኪንግ ፕሪንሲፕላቸውን ፊዚክስ ይነግረናል ማለት ነው። ሌላኛው ፊዚክስ ኤክስፕሌን ፊዚካል ፌኖምና ሰች አስ ኤ ዲፊከልቲ ኦፍ ዌኪንግ ኦን እስሙስ ፕሌን ኤንድ ዋይ አን ኤሌክትሪክ ፋን ሮቴት። ሌላኛው ፊዚክስ በተጨማሪ ደግሞ ምንን ኤክስፕሌን ማድረግ ይችላል? አካላዊ የሆነ ክስተትን። ለምሳሌ በስሙዝ በሆነ ፕሌን ላይ ወይም ደግሞ በበረዶ ላይ ሰዎች ለምን መራመድ ይከብዳቸዋል የሚለውን የሚለውን ነገር ፊዚክስ ይነግረናል። በተጨማሪ ደግሞ የኤሌክትሪክ ፋኖች ለምን ሮቴት ያደርጋሉ የሚለውንም ይነግረናል ማለት ነው። እንደገና ፊዚክስ ሄልፕስ ዩ ዲስከቨር ሰም ኦፍ ዘ አንኖን ፓርት ኦፍ ዘ ኔቸር አንድ ሜክስ ዩ ፋሚሊየር ዊዝ ዘ ሞደርን ወርልድ ፊዚክስ ምን ለምን ይረዳናል? ያልታወቁ ነገሮችን በተፈጥሮ ውስጥ እንድናውቃቸው ወይም ደግሞ አዲስ ግኝቶች እንዲኖሩ፣ እንደገና ለዘመናዊው ዓለም ፋሚሊየር ወይም ደግሞ የተግባባን እንድንሆን ያደርገናል ማለት ነው። ፊዚክስ ፊዚክስ ሄልፕስ ዩ ቱ አንደርስታንድ ሰም ኮንሰፕትስ in other subjects like biology, ባዮሎጂ ላይ ያለ ኮንሰፕት ሊሆን ይችላል። ኬሚስትሪ ላይ ሊሆን ይችላል። ጂኦሎጂ ላይ ሊሆን ይችላል። አስትሮኖሚ ላይ ሊሆን ይችላል። እነዚህ ላይ ያሉ አንዳንድ አንድ ኮንሰፕቶች ከፊዚክስ ጋር ሪሌትድ ይሆናሉ። ስለዚህ እነዚን ኮንሰፕቶች ልንረዳ የምንችለው ፊዚክስን ስናቅ ነው ማለት ነው። ስለዚህ በሌሎች ሳይንቲፊክ ዲሲፕሊን ላይ ፊዚክስ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላኛው ስታዲንግ ፊዚክስ ሃልፕስ ዩ አንደርስታንድ ዘ ኮንሰፕት ሪሌሽንሺፕ ፕሪንሲፕል ኤንድ ሎስ ኦፍ ዘ ኔቸር ፊዚክስ ማጥናት ወይም ደግሞ ፊዚክስን ማጥናት ለምን ምንን ይረዳናል? ምንን እንድናውቅ ይረዳናል? የተፈጥሮን ኮንሰፕት ሪሌሽንሽፕ ሎን ፕሪንሲፕሉን እና ሎዎቹን እንድናውቅ ይረዳናል። የፐርሰን ሁ ስተዲ ፊዚክስ ኢስ ኮልድ ፊዚሲስት አንድ ፊዚክስ የሚያጠና ሰው ምን ይባላል? ፊዚሲስት ይባላል ማለት ነው። ሰም ኦፍ ፊልድ ኢን ዊች ፊዚክስ ኢዝ አፕሊኬብል ኢንክሉዲንግ ፊዚክስ የፊዚክስ ፕሪንሲፕሎች አፕላይ የሚደረግባቸው ፊልዶች አሉ። ለምሳሌ ፊልድ ኦፍ ትራንስፖርቴሽን ቅድም ስናወራ ምን ብለናል? ወርኪንግ ፕሪንሲፕልን ፊዚክስ በማወቃችን የመኪና ወርኪንግ ፕሪንሲፕል፣ የኤርፕሌን ፕሪንሲፕል፣ የስፔስ ሻተር ፕሪንሲፕሎችን እንድናውቅ ያደርገናል። ስለዚህ እነዚህ እየጠቀስናቸው በሙሉ ትራንስፖርቴሽን ላይ የሚካተቱ ናቸው። ስለዚህ ትራንስፖርቴሽን ፊልድ ላይ ምን አለው ማለት ነው? አፕሊኬሽን አለው ማለት ነው። ሁለተኛው አቬሽን ኤንድ ስፔስ ሳይንስ ላይ አቬሽን ያልነው ለምሳሌ ስፔስ ሮኬቶችን ስንመለከት ስፔስ ሳይንስ ላይ ምንን ስፔስ ሮኬቶችን ስንመጠቀማችን አቬሽን ላይ ደግሞ ኤርፕሌን አቬሽን የምንለው ስለ በረራ ኤርፕሌን እንትን የሚያደርግልን ፊልድ ነው ማለት ነው። ሌላኛው ፊልድ ኦፍ ሜዲሲን ሕክምና ላይም ፊዚክስ የራሱ የሆነ ምን አለው አስተዋጽኦ አለው። ለምሳሌ ሐኪም ቤት ሄደን ኤክስሬይን እነሳ እንችላለን አጥንቶቻችንን ለማየት ማግኔቲክ ሬዞናንስ ኢሜጅን ወይም ደግሞ አንድ ሰው ካንሰር ታማሚ ከሆነ የካንሰር በሽታው ምን አይነት ደረጃ ላይ ደረሰ የሚለውን የምናውቀው በማግኔቲክ ሬዞናንስ ኢሜጅ ነው፣ ወይም ደግሞ ኤምአርአይ በምንለው ማለት ነው። እንደገና አልትራሳውንድ አለ። አልትራሳውንድ እናቶች እርጉዝ ሲሆኑ ሆዳቸው ያው ልጁ ምን አይነት ጤንነት ላይ እንዳለ፣ ስንተኛው ወር ላይ እንዳለ፣ ፆታውን ለማወቅ ሲፈልጉ በአልትራሳውንድ ቼክ ማድረግ ይችላል። ስለዚህ ይሄውላ ደግሞ እንትን የሚደረገው ምንድን ነው፣ የፊዚክስ ወርኪንግ ፕሪንሲፕልን ተጠቅመን እነዚህን መሳሪያዎች ቱልሶች ስንሰራ ነው ሜዲስን ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላኛው ደ ፊልድ ኦፍ ፎረንሲክ የወንጀል ምርመራ ላይ የራሱ የሆነ አስተዋጽኦ አለው። እንደገና ሚሊትሪ ሳይንስ ላይ ሚሊትሪ ሳይንስ ላይ በተለይ ዲፌንሲቭ ላይ ለምሳሌ ከአንድ ጎረቤት ሀገር ጥቃት ቢሰነዘር፣ ቀጥታ ራዳር ነው የምንጠቀመው። ማለትም ለምሳሌ ኤሌክትሮማግኔቲክ ዌቭ በኛ ድንበር ላይ ይለቀቃል። ስለዚህ ልክ እዛ ድንበር ላይ ራዳር እንትን አለ፣ ኤሌክትሮማግኔቲክ ዌቭ አለ። ስለዚህ የሆነ መሳሪያ ወደኛ ሲተኮስ ወደ ኛ ሀገር ሲተኮስ ሚሳይልም ሆነ የመሳሰሉት ነገሮች ሲተኮሱ እነዛ ቀጥታ ያ ኤሌክትሮማግኔቲክ ዌቭ ምን ይጋጫል፣ ከዛ መሳሪያ ጋር ተጋጭቶ ሲመለስ ራዳሩ ምን ያደርገዋል? ያንን ኤሌክትሮማግኔቲክ ዌቭ ይቀበለውና ምን ያደርጋል? ምን ያህል ርቀት ላይ እንዳለ ያሰላዋል ማለት ነው። ስለዚህ ይሄ ሚሊታሪ ላይ በጣም ትልቅ አስተዋጽኦ አለው ማለት ነው። ሌላኛው ደ ፊልድ ኦፍ ሜትሮሎጂ እና ሜትሮሎጂ ዘ ፊልድ ኦፍ ሜትሮሎጂ ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላኛው ብራንችስ ኦፍ ፊዚክስ ብራንችስ ኦፍ ፊዚክስ አስ ኦውር ቴክኖሎጂ ኢቮልቭድ ኦቨር ዘ ሴንቸሪ ፊዚክስ ሃዝ ኤክስፓንድድ ኢንቱ ሜኒ ብራንችስ ሌክ ቴክኖሎጂዎች ኢቮልቭ ባደረጉ ቁጥር በሴንቸሪዎች ውስጥ ፊዚክስ ኤክስፓንድ እያደረገ ነው የመጣው። ማለትም ለምሳሌ መጀመሪያ ላይ ፊዚክስ ምንድን ነበረ? ፊዚክስ የሚባለው ነገር አይታወቅም ነበር፣ ተጠቃሎ ነበር በኬሚስትሪ ስል የነበረው ዘን ከሆነ ጊዜ በኋላ ተከፈለ። ከዛ ያ ክላሲካል ፊዚክስ ነበረ የዛኔ። ከክላሲካል ፊዚክስ ደግሞ እየሰፋ እየሰፋ እየሰፋ ይመጣና ኳንተም ኳንቶም ፊዚክስ ላይም ደርሰናል አሁን። ስለዚህ ቴክኖሎጂ ባደገ ቁጥር ፊዚክስም ኤክስፓንድ እያደረገ ይመጣል ማለት ነው። ሌላኛው ብራንችስ ኦፍ ፊዚክስ ፊዚክስ ያው ብራንች አለው ብለናል። ከእነዚህም ውስጥ ኢንክሉድ የምናደርጋቸው በዚህ ብራንች ውስጥ ለምሳሌ ሜካኒክስ ሊሆን ይችላል። ሜካኒክስ የምንለው ያው ስለ ሞሽን እንመጣናለን ነው። አኮስቲክስ የምንለው አለ። አኮስቲክስ ደግሞ የምንለው ስለ ድምጽ የሚያጠናልን ነው። ኦፕቲክስ ስለ ላይት ወይም ደግሞ ስለ ኤሌክትሮማግኔቲክ ወይቭ የሚያጠናልን ነው። ቴርሞዳይናሚክስ ደግሞ የምንለው ስለ ሙቀት፣ ስለ ሂት የሚያጠናልን ነው። ኤሌክትሮማግኔቲዝም ደግሞ ስለ ኤሌክትሪክ ፊልድ እና በማግኔቲዝም ፊልድ መካከል የተፈጠረውን ያን ኢነርጂ የሚያጠናልን ነው። ኒውክሌር ፊዚክስ እነኚህ ኒውክሌሳቸው አነስቴብል የሆኑ አተሞች ልክ እንደ ፖሊየም እና ራዲየም የመሳሰሉት የሚለቁትን ኢነርጂ የሚያጠናለን ኒክሌር ፊዚክስ ነው። ሌላኛው በአንድ ነጥብ ሶስት ላይ የምንመለከተው ምንድን ነው? ሪሌተድ ፊልድስ ቱ ፊዚክስ ከፊዚክስ ጋር ዝምድና ያላቸውን ሌሎች ፊልዶችን እናያለን። ፊዚክስ የፋውንዴሽን ኦፍ ሜኒ ኢምፖርታንት ሳይንቲፊክ ዲሲፕሊን፣ ፊዚክስ ለብዙ ሳይንቲፊክ ዲሲፕሊኖች ለምሳሌ ለባዮሎጂ፣ ለኬሚስትሪ፣ ለኢንጂነሪንግ ለመሳሰሉት መሰረትን ጥሎ የሚያልፍ ትምህርት ነው። እና ለምሳሌ ኬሚስትሪ ምንድነው? ኬሚስትሪ የሚለው ዲል የሚያደርግልን ስራ ኢንትራክሽን ኦፍ አተም ኢን ዘ ሞለኪዩል ነው። አተም ከአተም ጋር ምን አይነት ኢንትራክሽን አለው፣ አንድ አተም በውስጡ ምን አይነት ኢንትራክሽን አለው የሚለው እንደገና። ሞለኪዩሎች ለምሳሌ የውሃ ሞለኪዩል ኤች ቱ ኦ አንድ ሞለኪዩል ነው፣ ሌላ ኤች ቱ ኦ አንድ ሞለኪዩል ነው። ሁለት ሞለኪዩሎች መካከል ላይ ያለው የመሳሳብ ኢንትራክሽን ያ ምን ይባላል? የመሳሳብ ወይም የመገፋፋት ኢንተራክሽን ምን ይባላል? ያንን ማለት ነው፣ ኬሚስትሪ ነው ማለት ነው። ነገር ግን ከዚህ ሁላ መሰረት ሰርገን ያለው ምንድነው? ፊዚክስ ነው። ይሄ ኢንተራክሽን የሚመጣው መጀመሪያ ከምንድን ነው አቶሚክ ኤንድ ሞለኪውላር ፊዚክስ ሲታወቅ ነው ስለዚህ መጀመሪያ አቶሚክ ኤንድ ሞለኪውላር ፊዚክስ ወይም ደግሞ እያንዳንዱ ቅንጣት ፓርቲክሎች የተሰሩባቸው ለምሳሌ እነ ኒውትሮን ኤሌክትሮን ፕሮቶን አሉ እነዚህ ሰብ ፓርቲክሎች አሉ የእነዚህ መኖር ምን አይነት ኢንተራክሽን እንዲኖር ያደርገዋል የሚለው ነገር ነው ኬሚስትሪ የሚያጠናው ማለት ስለዚህ መጀመሪያ ፊዚክስ ያጠናውን ፊዚክስ ያወቀውን ነው ማለት ነው ኬሚስትሪ ወስዶ የሚያሳፋው ማለት ነው ሌላኛው ኢንጂነሪንግ አለ። ኢንጂነሪንግ ዘ ሞስት ብራንችስ ኦፍ ኢንጂነሪንግ ኦልሶ አፕላይ ዘ ፊዚክስ። አብዛኛውን ኢንጂነሪንግ ምንን አፕላይ ያደርጋል? ፊዚክስን አፕላይ ያደርጋል። ለምሳሌ ኢን አርክቴክቸር የህንፃ አርክቴክት የሚያደርጉ ሰዎች ወይም ዲዛይን የሚያወጡ ሰዎች ፊዚክስ ግዴታ ያውቁ ይገባል። ፊዚክስ ኢዝ አት ዘ ሀርት ኦፍ ዲተርማኒንግ ስትራክቸራል ስታቢሊቲ፣ አካውስቲክ፣ ሂቲንግ፣ ላይቲንግ ኤንድ ኮሊንግ ፎር ቢልዲንግ። ለምሳሌ አንድ አርኪቴክት የፊዚክስ እውቀቱን ተጠቅሞ አንድ ህንፃን ዲዛይን ሲያደርግ ቀዝቃዜውን፣ የሚገባውን ብርሃን፣ ሙቀቱን፣ ድምፁን ያስተላልፋል አያስተላልፍም፣ የስትራክቸሩ ስታቢሊቲ ወይም ደግሞ መረጋጋቱን ኢኩሊብርም ላይ ነው አይደለም የሚለውን በሙሉ አርክቴክቸር ማወቅ አለበት ማለት ነው። ስለዚህ እነዚህ ነገሮች ኢንጂነሪንግ ላይ እናያለን ማለት ነው። ሌላኛው ጂኦሎጂ ነው። ጂኦሎጂ ፓርት ኦፍ ጂኦሎጂ ስታዲ ኦፍ ና ሊቪንግ ፓርት ኦፍ ኧርዝ በመሬት ላይ ህይወት የሌላቸውን ነገሮች የሚያጠና ምን ይባላል? ጂኦሎጂ ይባላል።

ምን ያህል አመት እንደቆረ ወይም በካርበን ወይም ደግሞ በፖታሲየም በሁለቱ ዴት እናደርጋለን ከዛ ይሄ አፈር ይሄን ያህል አመት ቆይቷል የሚለውን ነገር ማወቅ እንችላለን ማለት ነው ሌላኛው አርጂኩ ኢካናላይሲስ ነው አርጂኩ ኢካናላይሲስ የምንለው የመሬት መንቀጥቀጥ ሲመጣ ሶስት አይነት ዌቭ ይኖረዋል እነዛን ዌቭዎች ደግሞ እያንዳንዱ ዲተርማይን የሚያደርግልን ምንድነው ፊዚክስ ነው ስለዚህ መሬት ላይ የሚፈጠረውን ነገር ጂኦሎጂ ሲያይ በምን ዲፋይን ይደረጋል ወይም በምን ይገለጻል የሚለውን ደግሞ ስንመለከት በፊዚክስ ዲተርማይን ይደረጋል ማለት ነው እንደገና ሂት ትራንስፈር አክሮስ ዘ ኤር ሰርፌስ ሂት ያው ቴርሞዳይናሚክስ የሚያጣ ነው። አንድ የፊዚክስ ፕሪንሲፕል ነው ወይም ክፍ ብራንች ነው እና ያ ብራንች ሂት ሁልጊዜም ፍሎ የሚያደርገው ከሆተር ኦብጀክት ወደ ኮልደር ኦብጀክት ነው ይለናል። ስለዚህ ኤር ሰርፌስ ላይ ምን አለ? ኮሩ ላይ እሳት ነው ያለው። ስለዚህ ያ እሳት ሁሌም ወደ ላይ ነው እንትን የሚያደርገው። ስለዚህ ወደ ኤር ሰርፌስ ክሮስ የሚያደርገው ትራንስፈር የሚደረገው ሂት አለ ማለት ነው። ባዮፊዚክስ ባዮፊዚክስ ባዮሎጂ እና ፊዚክስን ሁለቱን አንድ ላይ ኮላብሬት አድርጎ ወይም ጆይን አድርጎ የምናጠናው አንድ ዲሲፕሊን ነው። ይህም ባዮፊዚክስ አፕላይ ለ ፕሪንሲፕል ኢንደ ሜተድ ዩዝድ ኢነ ፊዚክስ ቱ ስተዲ ዘ ባዮሎጂካል ፌኖም ና ይህም ባዮፊዚክስ አፕላይ የምናደርገው የፊዚክስን ፕሪንሲፕል ወይም ደግሞ ሜተድ ተጠቅመን ባዮሎጂካል የሆኑ ክስተቶችን ዲተርማይ ለማድረግ ነው። ለምሳሌ ስሎችን ብንመለከት አንዳንድ ስሎች እግር የላቸውም። ስለዚህ እነዛ ስሎች መራመድ አይችሉም። ስለዚህ እንዴት ይራመዳሉ ብለን ለመግለጽ ስንሞክር ምንን ፕሪንሲፕል ይጠቀማሉ? ከፊዚክስ የፓስካልን ፕሪንሲፕል ይጠቀማሉ። ይህንን ወደፊት በስፋትና በጥልቀት የምናየው ይሆናል። ደስ የባዮሎጂ የፊዚክስን ፕሪንሲፕል እንደሚጠቀም እዚህ ላይ ማወቅ እንዳለብን ብቻ ነው የምናመለክተው። ሌላኛው ፊዚክስ ዩዝ ማቴማቲሻል ነው ቱ ኤክስፕሌን ዘ ናቹራል ወርልድ ፊዚክስ ማቴማቲካሊ የሆኑ ለዎችን ይጠቀማል ተፈጥሮዊ የሆነውን ዓለም ለመግለጽ ማለት ነው። ኤንድ ኢት ካን ቢ አፕላይድ ቱ ባዮሎጂካል ኦርጋኒዝምን ሲስተም ቱ ን ኢንሳይድ ኢን ዴር ወርክስ ቀደመን እንዳልኩት ሰዎች ለምሳሌ ከእይታችን ብዙ ነገሮችን ኦብዘርቭ እናደርጋለን። ከዚያ እነዚ ኦብዘርቭ ያደረግናቸውን ነገሮች መልስ ለመስጠት ነው የምንሄደው። እንዴት እንቀሳቀሳሉ ቢባል መጀመሪያ ጥያቄ ከእይታ ነው ጥያቄው የሚመጣው ያንን ጥያቄ ለመመለስ ነው የምንሄደው። ስለዚህ ፊዚክስ እነዚህን ጥያቄዎች ይመልሳል ማለት ነው። ሌላኛው ጂኦፊዚክስ ጂኦፊዚክስ ያው ቅድም እንዳወራ ነው ጂኦሎጂና ፊዚክስን አንድ ላይ ያ ኮላብ ያደረገ አንድ ሳይንቲፊክ ዲሲፕሊን ነው። ስለዚህ ይሄ ደግሞ የፊዚክስ ፕሪንሲፕል እና ሜቶዱን ምን ተጠቅሞ በርዝ ላይ የሚከወነውን ነገር ዲተርማይን ያደርግልናል ማለት ነው። ሜዲካል ፊዚክስ ሜዲካል ፊዚክስ ደግሞ የምንለው ዲያግኖስ ኤንድ ሜዲካል ቴራፒ ነው። ዲያግኖስ የምንለው ቅድመ ምርመራ የምንለው ነገር ነው። አንድ ሰው ከመታመሙ በፊት ወይም ደግሞ ታሞም ሊሆን ይችላል፣ ቼክ ለመደረግ የምናደርግለት ሂደት ዲያግኖስ ይባላል። ሜዲካል ቴራፒ ደግሞ የምንለው አንድ ሰው ከታመመ በኋላ ምንድን ነው? ያንን በሽታ ስናውቀው ቴራፒ ወይም ደግሞ ያ ሰው መዳን ስላለበት ጀስት ትሪት እናደርጋለን ማለት ነው፣ እናክማለን። ለምሳሌ ኤክስሬ ያለ ማግኔቲክ ሬዞናንስ ኢሜጅ አለ ወይም ኤምአርአይ የምንለው አልትራሶኒክ ብለድ ፍሎ ሜዠሪንግ ኢንቮልቭስ ፕሪንሲፕል ኦፍ ፊዚክስ። ስለዚህ ለምሳሌ እነዚህ አሁን የጠቀስናቸው መሳሪያዎች ያው የፊዚክስን ፕሪንሲፕል ተጠቅመው እንደሚሰሩ ቅድም አውርተናል። እነዚህ ሁሉም ሜዲካል ኢንስትሩመንቶች ናቸው፣ ግን የሚሰሩባቸው ወርኪንግ ፕሪንሲፕሎች ፊዚክስ ተጠቅመው ነው ማለት ነው። ስለዚህ በዚህ ዌይ ልንፈድ አይገባል ማለት ነው። እንደገና ሰም ብራንችስ ኦፍ ፊዚክስ ሰም ብራንችስ ኦፍ ፊዚክስ ኢን ዘር ዲስክሪፕሽን። እሺ አሁን ወደ ብራንቾቹን እንመጣለን። ብዙ ብራንች እንዳለው ተመልክተናል። ስለዚህ እነዛ ብራንቾች አንድ ባንድ እናያለን ማለት ነው። የመጀመሪያው ብራንች ሜካኒክስ የምንለው ነው። ሜካኒክስ አንድ ብራንች ኦፍ ፊዚክስ ነው ዊች ዲልስ ዊዝ ዘ ሞሽን ኦፍ ዘ ኦብጀክት ዊዛውት ኦር ዊዝ ዘ ሪፍረንስ ኦፍ ፎርስ። ሜካኒክስ የምንለው በሁለት ከፍለን ማየት እንችላለን፣ ካይናማቲክስ እና ዳይናሚክስ ብለን ማለት ነው። ይህ ካይናማቲክስ የምንለው ሜካኒክስ ለሁለት ሲከፈል ያገኘነው አንድ ብራንች ስለምንድን ነው የሚያጠናው? ስለ እንቅስቃሴ ነው። ያም እንቅስቃሴ ዊዛውት ፎርስ ወይም ደግሞ አፕላይ ተደረገበትን ፎርስ ሳንቆጥረው፣ ወይም ደግሞ ኮንሲደር ሳናደርግ ስለ ሞሽኑ ብቻ የምናጠና ከሆነ ካይናማቲክስ ይባላል። ዘን ዳይናሚክስ ደግሞ የምንለው ምንድን ነው? ያ ኦብጀክት ልክ እንትን ሲደረግ ሲመታ መሄ ሞሽን መፈጠሩን ብቻ ሳይሆን ፎርሱንም ጭምር አንድ ላይ ደግሞ የሚያጠናለን ምን ይባላል? ዳይናሚክስ ይባላል ማለት ነው። ሜካኒክስ ከንፈርዘር ዲቫይድ ኢንቱ ቱ እንደገና ድጋሚ ለሁለት እንከፍላለን። ይሄ ሜካኒክስ የሚለውን የመጀመሪያው ምንድ ነው? ንምሌ ስናይ ኳንተም ሜካኒክስ እና ክላሲካል ሜካኒክስ እንላለን። ኳንተም ሜካኒክስ የምንለው የሚያወራለን ያው ዘ ቢሄቪየር ኦፍ ስሞለስት ፓርቲክል ላይክ ኒውትሮን ፕሮቶን ንድ ኤሌክትሮን። ይ ክላሲካል ሜካኒክስ ዘ ብራንች ኦፍ ዘ ዲልስ ዊዝ ዘ ሎስ ኦፍ ሞሽን ኦፍ ዘ ፎርስ ንድ ፊዚካል ኦብጀክት እሺ እዚህኛው ላይ ለምሳሌ ኳንተም ላይ ኳንተም ሜካኒክስ የምንለው በሰብ ፓርቲክል ደረጃ ወደ ኤሌክትሮን ወደ ፕሮቶንና ወደ ኒውትሮን ወርደን አንድ እንቅስቃሴ ሲፈጠር በእነዚህ ደረጃ ምን እየተከወነ ነው የሚለውን ኳንተም ፊዚክስ ይገልጽልናል። ጀስት እኛ ፊዚካሊ ኦብዘርቭ የምናደርገው ነገር ደግሞ ሊገልጸልን የሚችለው ማነው ክላሲካል ፊዚክስ ነው ማለት ነው። ሌላኛው አኮስቲክስ ነው። አኮስቲክስ ያው ቀደም እንዳወራን ነው ስለ ድምጽ ሚያጠናልን ብለናል። ስለዚህ ኢዘ ብራንች ኦፍ ፊዚክስ ዊች ድልስ ዊዝ ዘ ስታዲ ኦፍ ዘ ሳውንድ ስለ ድምጽ ያጠናልናል። ይህም ደግሞ ሰጠና ለምሳሌ እንዴት ይተላለፋል፣ እንዴት ይፈጠራል፣ ምን አይነት ኢፌክት አለ የሚለውን ነገር አኮስቲክስ ይነግረናል ማለት ነው። ሌላኛው ኦፕቲክስ ነው። ኦፕቲክስ አንድ የፊዚክስ ብራንች ነው። ዲል የሚያደርግልን ወይም ደግሞ ዲስክራይብ ኤክስፕሌን የሚያደርግልን ስለምንድን ነው በቢሄቪየር በፕሮፓጌሽን ወይም በፕሮፐርቲስ ኦፍ ላይት ነው። የላይትን ወይም የዌቭን ቢሄቪየር ፕሮፐርቲውን ወይም ደግሞ ባህሪውን ፕሮፓጌሽኑን እንቅስቃሴውን ይነግረናል ማለት ነው። ቴርሞዳይናሚክስ ደግሞ ይህም የፊዚክስ ብራንች ነው። ስታዲ የሚያደርግልን ስለ ካልማን ኤነርጂ ና ትራንስፈር ኦፍ ሂት ነው። የጉልበት መተላለፍ፣ የሙቀት መተላለፍ፣ የሙቀት ጉልበት መተላለፍ እመጣናለን ቴርሞዳይናሚክስ ነው። ቴርሞዳይናሚክስን በስፋት ከፍለን እናያለን። ኤሌክትሮማግኔቲዝም ደግሞ የምንለው ይሄም አንድ የፊዚክስ ብራንች ነው ዌች ዲልስ ስታዲ ኦፍ ኤሌክትሮማግኔቲክ ፎርስ፣ ስለ ኤሌክትሮማግኔቲክ ፎርስ ነው የሚያወራ ላይክ ኤሌክትሪክ ፊልድ ላይት ማግኔቲክ ፊልድ ኢት ሲ። ይሄ ኤሌክትሮማግኔቲዝም ነው ከሁለት ወርድ የመጣ ነው እሱን ደግሞ ኤሌክትሮን እና ኤሌክትሪክ ሲቲ እና ማግኔቲዝም ነው። ስለዚህ ሁለቱን ኮምባይን አድርጎ የምናየው ፊልድ ነው ማለት ነው። ስለዚህ ይሄ የተፈጠረው በኤሌክትሪክ ፊልድ እና በማግኔቲክ ፊልድ የተፈጠረ ነው ማለት ነው። ይህንንም በስፋት የምና ይሆናል። ኒክሊር ፊዚክስ ደግሞ ኢዘ ብራንች ኦፍ ፊዚክስ ዊች ድስ ዊዝ ስትራክቸር ዘ ፕሮፐርቲስ ኤንድ ዘ ሪአክሽን ኦፍ ኒኩሊ ኦፍ አተም። ኒክሊር ፊዚክስ ብራንች ነው የፊዚክስ ይህም ደግሞ ምንድነው የሚያጠናለን የአንድ አተም ኒኩለስን ስትራክቸሩን ሊሆን ይችላል፣ ፕሮፐርቲው ሊሆን ይችላል ውስጥ ያለውን ሪያክሽን ሊሆን ይችላል። እነዚህን የሚያጠናልን ማነው ነው ኒኩሊር ፊዚክስ ነው ማለት ነው። አስትሮፊዚክስ ደግሞ የምንለው ነው፣ ይሄ የሁለት ወርድ ኮምቢኔሽን ነው። አስትሮኖሚ አስትሮኖሚና ፊዚክስ አንድ ላይ ሲመጣ ነው። ይህ የሳይንስ ዘርፍ ምንድነው እንት የሚያደርግልን ይሄ ሳይንስ ዳት ኢምፕሎይስ ዘ ሜቶድ ኤን ዘ ፕሪንሲፕል ኦፍ ዘ ፊዚክስ ኢን ዘ ስታዲ ኦፍ ዘ አስትሮኖሚካል ኦብጀክት ኢን ዘ ፌኖሚና፣ አስትሮኖሚካል የሆኑ ኦብጀክቶች ዩኒቨርስ ማለት ነው። በዩኒቨርስ ውስጥ የሚከወኑ ክስተቶችን የፊዚክስን ፕሪንሲፕል ተጠቅመን እንዴት እንገልጻለን የሚለውን አስትሮፊዚክስ በደንብ ይነግረናል። ለምሳሌ ፀሐይ ከመሬት ምን ያህል ርቀት እንደምትርቅ ልናቅ አንችልም፣ ወይም ደግሞ ልንለካ አንችልም። ይሄ ፊዚካል የሆነ ኢንስትሩመንትን ተጠቅመን ማለት ነው። ማለትም ለምሳ እንዴት መሰላችሁ? ልክ እኛ እያየን እንትን ማድረግ አንችልም። ስለዚህ አስትሮፊዚክስ ሁለቱ አንድ ላይ ሲሆን እነ ኪፕለር እና እነ ኒውቶን ኒውተንን ተጠቅመን በደንብ መግለጽ እንችላለን። ይህንንም በስፋት የምናይ ይሆናል። የመጨረሻው ደግሞ አንድ ነጥብ አራት ሂስትሪካል ኢሹ ኤንድ ኮንትሪቢዩተርስ የሚለውን ባክግራውንድ ወይም ደግሞ የፊዚክስ ታሪካዊ ነገሩን እና በዛ ዘመን ላይ ሰዎች ያበረከቱትን ነገሮች እንመለከት ወይም ደግሞ ፊዚክስ ለእኛ ያበረከትልን ነገር እናያለን ማለት ነው። ኦቨር ዘ ላስት ፊው ሴንቸሪ ዘ ግሮዝ ኦፍ ዘ ሳይንቲፊክ ኖሌጅ ሃዝ ሪዛልትድ ኢን ኤቭሪ ኢንክሪዚንግ ዘ ስፔሻላይዜሽን ኢን ዘ ብራንቺንግ ኦፍ ዘ ፊዚክስ ኢንቱ ሰፓሬት ከጥቂት ዓመታት ወዲህ ሳይንቲፊክ ፊልዶች ስፔሻላይዝድ እየተደረጉ ነው፣ ወደ ተለያዩ ፊልዶች እየተከፈሉ ነው፣ እያደጉ ነው ማለት ነው እና ለፊዚክስ አስ ኢት ዴቨሎፕ ይሄም ደግሞ የሆነበት ምክንያት ቴክኖሎጂ በመምጣቱ ነው። ቀደማ ብሎ ተነበጣል። እና ፊዚክስ አስ ኢት ዴቨሎፕ ፍሮም ሬዘናንስ ቱ ዘ ኢንድ ኦፍ ዘ ናይንቲን ሴንችሪ ኢዝ ኮልድ ክላሲካል ፊዚክስ ያው ፊዚክስ የመጨረሻው እስከ አስራ ዘጠነኛው ክፍለ ዘመን መባቻ ድረስ ይታወቅ የነበረው ክላሲካል ፊዚክስ የሚባለው ነው። ወይም ደግሞ ይሄ አንድ ነገር ፊዚካል በሆነ እይታዊ በሆነ መንገድ የምናውቀው ብቻ ነበረ። ጀስት ኦብዘርቭ የምናደርገው ነገር ነበር ማለት ነው። ሪቮሉሽናሪ ዲስካቨሪ ስታርተስ አት ዘ ቢጊኒንግ ኦፍ ትዌንቲዝ ሴንቸሪ ትራንስፎርመ ዘ ፊዚክስ ፍሮም ዘ ክላሲካል ፊዚክስ ቱ ዘ ሞደርን ፊዚክስ። ልክ ከሀያኛው ሴንቸሪ በኋላ ፊዚክስ ትራንስፎርም እየሆነ መጣ። ከክላሲካል ፊዚክስ ወደ ሞደርን ወደሆነ ወደ ኳንተም ፊዚክስ እያደገ መጣ ማለት ነው። ሰም ኦፍ ዘ ፊዚክስ ዲስካቨሪ ኢን ዳ ቼንጀስ ዘ ወርልድ። አንዳንድ የፊዚክስ ዲስካቨሪዎች እና ዓለምን መለወጣቸው ዓለምን የለወጡት እንመለከታለን ማለት ነው። ከነዛም ውስጥ የመጀመሪያው አይዛክ ኒውተን ነው። አይዛክ ኒውተን ኮንትሪቢዩት ያደረገው ዘ ፋውንዴሽን ፎር ዘ ክላሲካል ፊዚክስ ወር ደግሞ ክላሲካል ሜካኒክስ ነው። ይህ መሰረት ጥሎ ያለፈለት ወይም ደግሞ ኮንትሪቢዩት ለኛ አቀብሎን ያለፈው ነገር ክላሲካል ፊዚክስን ነው። እና ሂ ፎርሙሌተድ ዘ ሪ ሎስ ኦፍ ሞሽን ፎርሙሌት አድርጓል ሶስት ሎስ ኦፍ ሞሽኖችን። እነዚህም ፈርስት ኒውተን ስሎ፣ ሰከንድ ኒውተን ስሎ ኤንድ ሰርድ ኒውተን ስሎ፣ ወይም ደግሞ የመጀመሪያ የኒውተን ህግ፣ ሁለተኛ የኒውተን ህግ እና ሶስተኛ የኒውተን ህግ ብለን እንከፍላቸዋለን። እና እያንዳንዱ ደግሞ በዝርዝር እንመለከታለን። አይ ቲንክ ወይ ዩኒቱ ላይ ወይ ዩኒት ሪ ላይ በደንብ እናያለን። እና ኖስ የኒውተንስ ሎስ ኦፍ ሞሽን አር ሾውድ ሀው ፕሪንሲፕል ኦፍ ዩኒቨርሳል ግራቪቴሽን ኩድ ቢ ዩዝድ ይሄ የኒውተንስ ሎስ ኦፍ ሞሽን የሚያመለክትን ወይም የሚያሳየን ምንድን ነው? ዩኒቨርሳል ግራቪቴሽን ቢሄቭ ወይም ደግሞ ነገሮች መውደቃቸው የመሳሳ ዩኒቨርሳል ግራቪቴሽን ሎ ኒውተን በራሱ ኤክስፕሌን ያደረገው ብቻ አይደለም። ከዛ በኋላ ከኪፕለር በኋላ ነው ኒውተን በደንብ አጠቃሎ እንትን ያደረገው። የራሱ የሆነ ፎርሙላ አለው። ይሄ ምንድን ነው? ዩኒቨርሳል ግራቪቴሽን ፎርስ እንትን የሚልልን ሁለት የሆኑ ኦብጀክቶች በጣም ትልቅ ማስካላቸው በጣም ሂዩጅ ከሆኑ የመሳሳብ ኃይል አላቸው ብሎ ነው የሚነግረን። እና አሁን ለምሳሌ ሁለት ሰዎች አንድ ላይ አጠገብ ላጠገብ ቢቀመጡ መሳሳብ ነበረባቸው ግን ለምንድነው ያልተሳሳቡት ተብለን ብንጠየቅ ለምሳሌ ምንድነው መልሳችን የሚሆነው? ማሳቸው ትንሽ ስለሆነ ነው። ግን ማሳቸው ለምሳሌ እንደ መሬትና እንደ ፀሐይ የሚያክሉ ቢሆኑ ኖሮ ሁለት ኦብጀክቶቹ ይሳሳቡ ነበር ይለናል ፊዚክስ ማለት ነው። ስለ ስለነዚህ ብቻ ሳይሆን ስለ ዩኒቨርስ ስላሉ ፕላኔቶች ሴለስቲያል ቦዲዎችም ይነግረናል ማለት ነው። ህጎቹ ይሰራል ስለነዛ። ሌላኛው ሚካኤል ፋራዳይ ነው። ሚካኤል ፋራዳይ ኮንትሪቢዩት ያደረገው ኤ ሎት ኦፍ ፊልድ ኦፍ ኤሌክትሮማግኔቲዝም አንድ ያበረከተልን ነገር ምንድን ነው? ስለ ኤሌክትሮማግኔቲዝም ነው። ይህ ሰክሴድ ኢን ፕሮዲሲንግ ሜካኒካል ሞሽን ባይ ሚንስ ኦፍ ፐርማነንት ማግኔት ኤሌክትሪክ ከረንት። ሜካኒካል የሆነን ሞሽንን ፕሮዲስ ነው ያደረገው ፐርማነንት ማግኔትን ወይም ደግሞ ኤሌክትሪክ ከረንትን ተጠቅሞ ማለት ነው። ሂ ኮንቨርት ዘ ማግኔቲክ ፎርስ ኢንቱ ዘ ኤሌክትሪካል ፎርስ። ምን አድርጓል? ማግኔቲክ የሆነ ፎርስን ወደ ኤሌክትሪካል ፎርስ ለውጧል። እንዴት ነው የለወጠው ብለን ብንመለከት ምንድን ነው፣ አንድ ማግኔት ወደ አንድ ብረት ሲጠጋ ምን ያደርጋል? በብረት ውስጥ ያሉ ፍሬ ኤሌክትሮኖችን እንዲንቀሳቀሱ ያደርጋል። ያ መንቀሳቀሱ ደግሞ ከረንት እንዲፈጠር ያደርጋል ማለት ነው። ስለዚህ ከረንት እንቅስቃሴ ወይም ደግሞ ቻርጅ ፍሎ አደረገ ማለት ደግሞ ኤሌክትሪክ ፎርስ ወይም ኤሌክትሪክ ከረንት ተፈጥሯል ማለት ነው። በተጨማሪ እሱ ብቻ ሳይሆን ከኤሌክትሪክ ከረንትም ማግኔቲክ ፎርስም ፕሮዲውስ አድርጓለም። ሌላኛው ጀምስ ፕሪስካት ነው። ጀምስ ፕሪስካት ስታዲ ያደረገው ምንድን ነው ኔቻር ኦፍ ፊት ነው። ስለ ሙቀት ያጠና ሰው ነው። ን ዲስካቨሪ ሪላሽንሽፕ ቱ ሜካኒካል ወርክስ፣ እዚህ ኮንዘርቬሽን ኦፍ ኢነርጂ ይህም እንትን ያደረገልን ሎስ ኦፍ ኮንዘርቬሽን ኦፍ ኢነርጂ ኢነርጂ አይፈጠርም ወይም ደግሞ አይጠፋም የሚለውን ቤዚክ የሆነ ህግን ምን ኮንትሪቢዩት አድርጓል። ምንድነው? ለምሳሌ ሙቀት ሙቀት አንድ ኢነርጂ ነው፣ ሂት ኢነርጂ እንላለን። እና ሂት ኢነርጂ ለምሳሌ አንድ የሆነን ሻይ ብናፈላ የሻይ አስቀመጥ ነው፣ ደን ሂት ነበረው፣ ሂት ኢነርጂ ነበረው። ስለዚህ አፍተር አፊው ሰከንድ ተመለሰን ብናይ ያንን ነገር ኮል ይሆናል ወይም ይቀዘቀዛል። አሁን እዛ ጋር ሂት ኢነርጂ ጠፋ ልንል እንችላለን ልንል አንችልም። ምክንያቱ ምንድነው? ሂት ትራንስፈር አድርጓል ከሰራውንዱ ጋር ወይም ደግሞ አካባቢው ካለው አየር ጋር እራሱን አመጣጥኗል ባላንስ አድርጓል። ስለዚህ ሂት ከሞቃቱ አካል ወደ ቀዝቃዛ ወደ ሰራውንዱ ፍሎ ስላደረገ ሂት በፍጹም አይጠፋምም ወይም ደግሞ ኢነርጂ በፍጹም አይጠፋምም አይፈጠርም፣ ትራንስፈር ብቻ ነው የሚደረገው የሚለውን መሰረታዊ የሆነ ህግን ነግሮናል ማለት ነው። ሌላኛው ደግሞ ምንድነው ማሪያ ኪሪ ነች። ማሪያ ኪሪ እቺ ማይዘር ኦፍ ሞደርን ፊዚክስ ነው የምትባለው። እንደዚህም የተባለች ባት ምክንያት ምንድን ነው? እነ ፖሊየምንና ራዲየምን አግኝታለች። ከዛ በተጨማሪ ማለት ነው የምባለው ምክንያት ግን ስለ ራዲዮ አክቲቭ ያጠናች ሴት ነች። ራዲዮ አክቲቭ ማለት አንድ እነዚህ እነ ራዲየምና ፖሊየም የተባሉ አተሞች በውስጣቸው ኒውክሊየሳቸው ስቴብል ስለማይሆኑ ኢነርጂን ሪሊዝ ያደርጋሉ። ስለዚህ እነዛ ኢነርጂ ሪሊዝ ማድረጋቸው ራሳቸውን ስቴብል ወደ ማድረግ ሂደት መመለሳቸው ነው። ስለዚህ ያ ራዲዮ አክቲቭ ይባላል እና ያንን ራዲዮ አክቲቭ ያጠናች ሴት ነች ማለት ነው። ሌላኛው አልበርት አንስታይን ነው። አልበርት አንስታይን ያ ሁላችንም በስም እናውቃለን እና እሱ በጣም ብዙ ነገር አበርክቶልናል። ስለ ኳንተም ቲዮሪ በደንብ ነው እንትን አድረገልን። እንደገና ሪሌቲቭ ቲዮሪ የሚባልም ሀሳብ አለው። ቲዮሪ ኦፍ ሪሌቲቪቲ ይባላል። ስለሱ በደንብ አብራርቷል። አሁን ይሄ በእኛ ስታንዳርድ የምናየው አይደለም። ለጊዜው ለዛሬው የያዝነው ነው እዚህ ድረስ ነው ማለት ነው። ስለዚህ የዛሬውን ክላሳችንን በዚህ ያጠናቀናል። ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ይህንን ኖት የምትፈልጉት ከሆነ ቴሌግራም ቻናል ላይ ሄዳችሁ ቦሰም አካዳሚ ብላችሁ ሰርች ብታደርጉ የምታገኙት ይሆናል። እንደገና ኮሜንት ላይም ሊንኩን ማስቀምጥላችሁ ይሆናል ማለት ነው። እዛ ገብታችሁ ይህንን ፒዲኤፍ መውሰድ ትችላላችሁ ማለት ነው።